የምትወደድ ብቻ ሳይሆን የምትከበር ወንድ የሚያደርጉ አስር የክብር ህጎች በየቀኑ እለት እለት የምታደርጋቸው ነገሮች እንድትከበር አሊያም ደግሞ እንድትናቅ ያደርጉሃል። ዛሬ የምነግርህ እውነታ ህይወትህን ይቀይረዋል። አብዛኛው ወንዶች በፍቅርና በክብር መካከል ያለውን ትልቅ ልዩነት አያውቁ። መከበር ከመማር አሊያም ከገንዘብ ጋር የሚያያዝ አይደለም። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ የምትወደድ ብቻ ሳይሆን የምትከበር ወንድ የሚያደርጉህን አስር አስፈላጊ ህጎች እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም፣ ሰላም ውዴ ናፍዳር ቲቪ ቤተሰቦቼ ቤተሰቦች እንደምን አላችሁልኝ? ዛሬም ቀደም ሲል በሰማችሁት በጣም ቆንጆ በሆነ ሀሳብ መጥቻለሁ። ሁሌም ለምትሰጡኝ ሀሳብ፣ አስተያየት በጣም አድርጌ አመሰግናችኋለሁ። አዲስ የሆናችሁ ካላችሁም እንኳን ደህና መጣችሁ። እኔ ናፍዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የዶል ምልክቷን በመጫን ተቀላቀሉ። እና ደግሞ ውዶችን ቪፔ ና ብረታችሁ ይሉኝ ከመጀመራችን በፊት ደግሞ አንድ ሰው እንዳይቀር ፕሊስ ሁላችሁም ቪዲዮን ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን። እንግዲህ አስር ነገሮችን ነው ዛሬ የምነግራችሁ። እስኪ ቪዲዮን ከመጀመራችሁ በፊት ግን ከአስሩ ስንት አገኛለሁ ብላችሁ ታስባላችሁ? አራት፣ አምስት፣ ስድስት፣ አስር ኮመንት ላይ ይጻፉልኝ። የመጀመሪያው እንድትከበር የሚያደርግ ነገር ትህትና ነው። አሁን ከሰዎች ጋር ባለ ግንኙነት ትሁት ከሆንክ አንተን አለማክበር አይቻልም። ሴዝም ልጅ ደግሞ በጣም የምታከብረው የምትወደውም ጭምር ወንድ በጣም ትሁት የሆነ ነው። በሚናገርበት ጊዜ የሚናገራቸው ቃላቶች ቀና የሆኑ ጥሩ የሆኑ ትህትና የተሞላባቸውን ቃላቶች የሚናገር ወንድ የምንወደው ከመሆኑ በተጨማሪ ደግሞ በጣም በጣም የምናከብረው ወንድ ነው። ስለዚህ የመጀመሪያው ነገር ትህትና ነው። ሰዎች የሚናገሩትን ነገር መስማት ባትስማማበትም ባይጥምህም እንኳን መስማት ሌላኛው የትህትና መገለጫ ነው። ሰዎችን መረዳት እንደዚህ ሊሉ ፈልገው ነው እንደዚህ ስለሆኑ እኮ ነው ብሎ አንደርስታንድ ማድረግም ሌላኛው ትሁት የሆነ ወንድ የሚያሳያቸው ነገሮች ናቸው። ስለዚህ ትሁት ወንድ በጣም የሚከበር የሚወደድ ወንድ ነው ማለት ነው። ሁለተኛ ጤናማ የሆነ በራስ መተማመን ያለው ወንድ ጤናማ የሆነ በራስ መተማመን ስላችሁት ጤናማ ያልሆነም ስላለ ነው። አንዳንድ ጊዜ በራስ መተማመን በጣም ይበዛ ይበዛ እና ወደ ኩራት ወደ ጉራ፣ ከኔ በላይ ሰው የለም ወደ ማለት ይሄዳል። ይሄ ግን የማያስከብር ይልቁን የሚያስንቅ ነገር ነው እና ጤናማ የሆነ በራስ መተማመን ይኑርህ ራስን በመጠኑ የምትገልጽሁን ማለት በቃ እኔ እንደዚህ ያለኝ እኔ እንደዚህ ሆንኩ እኔ እንደዚህ እያሉ መጎረር ሳይሆን መግለጽ ባለብህ መጠን ራስን ማስተዋወቅ፣ ራስን መግለጽ፣ ራስን መሆን ከሰዎች ጋር ኮሚኒኬት ለማድረግ እማትፈራ፣ ይልቁኑ በማንነት የምትኮራ ራስን የምታከብር ወንድ ሁን፣ ሳይበዛ ማለት ነው። ጤናማ የሆነ በራስ መተማመን የምንለው ይሄ ነው። ስለዚህ ሴት ልጅ ደግሞ ይሄንን ከርቀት ዲቴክት ታደርጋለች። ጤናማ የሆነ ጥሩ የሆነ ሰልፍ ኮንፊደንስ ያለው ወንድ የምትወደው ብቻ ሳይሆን በጣም የምታከብረው ወንድ ነው። ማንኛውም ሰው በራስ መተማመን ያለውን ሰው ያከብራል። ምንም ጥያቄ የለውም። ስለዚህ በጣም የሚያስከብርህ ሁለተኛው ነገር ጤናማ የሆነ ሰልፍ ኮንፊደንስ። ሁለተኛ ግላዊና ሙያዊ እድገት እነዚህ ሁለት ነገሮች በጣም እንድትከበር ያደርጉሃል። በግል ህይወት፣ በስብእና ከዕለት ወደ ዕለት የተሻልክ ለመሆን መሞከር፣ ራስ ላይ መስራት ሰዎች እንዲያከብሩ የምታደርጋቸውን ለውጦች የሚመጡትን ለውጦች እያዩ ለአንተ ክብር እንዲኖራቸው የሚያደርግ ነገር ነው። ሴትንም ልጅ ይህንን በደንብ በደንብ አድርጋ ታያለች። ሙያ ላይም ያለህ ለውጥ፣ ራስን ለማሻሻል የምትጥረው ጥረት አላማ ሲኖር ግብ ሲኖር ያንን ለማሳካት የምትለፋ የምትጥር ስትሆን ለለውጥ ማለት ነው፣ ለመሻሻል አሁን ካለህበት የተሻለ ቦታ ላይ ለመገኘት የምትለፋ የምትደክም ከሆንክ አንተን አለማክበር አትችልም። በእውነት ሴት ልጅ በጣም የምትወደው በጣም የምታከብረውም ወንድ ራሱን ለማሻሻል የሚለፋ ዓላማ ያለው የሚጥር ወንድ ነው ማለት ነው። ስለዚህ ይህንን ወንድ። አራተኛ ጥሩ የሆነ የመግባባት ችሎታ ያለው ወንድ አው ከሰዎች ጋር መግባባት ትልቁን ቦታ ይይዛል አይደለ? የፍቅር ግንኙነት ላይ ኮሚኒኬሽን በጣም በጣም ትልቅ ቦታ ይይዛል። ከሰዎች ጋር ስትግባባ ሀሳባቸውን መረዳት፣ ሀሳባቸውን እንዲገልጹ መፍቀድ፣ ማዳመጥ፣ አንተም ሀሳብህን ጥሩ አድርገን መግለጽ፣ ከዛ ርኅራሄ ማሳየት። ሰዎች ሲናገሩ፣ ሰዎች ሀዘናቸውን ሲገልጹ ወይም ደግሞ እንደሚያወሩት ነገር ስሜታቸውን አንደርስታንድ ማድረግ፣ ደስታ ከሆነ ያ ደስታ ተጋብቶብህ ማዳመጥ መስማት፣ ሀዘንም ከሆነ ቅር ብሎ እያዘንክላቸው መስማት። እነዚህ ነገሮች በጣም ወሳኝ ናቸው። ኢሞሽናሊ ኮኔክት የሚያደርጉ ነገሮች ናቸው። እና ሰዎች ስሜታቸውን ስትረዳቸው፣ ስሜታቸውን ለመካፈል ስትሞክር ስትጥር፣ አንተን አለማክበር አይችሉም። ሴትም ልጅ ስሜቷን ለመረዳት ስትሞክር፣ ከጎኗ ልትሆን ስትጥር፣ እሷ የተሰማት ስሜት አንተም ሲሰማህ ያንን በጣም ሪስፔክት ታደርጋለች። እንደዚህ አይነት ወንድ ትልቅ ትልቅ ቦታ ትሰጧለች። መውደድ ብቻ ሳይሆን ደግሞ ታከብረዋለች፣ እንድታከብር ያስገድዳታል። ይሄ ባህሪ በእውነት በጣም ትልቅ ነገር ነው። ሰውን አንደርስታንድ ማድረግ፣ ሰውን መረዳት፣ ኮሚኒኬት ማድረግ ጥሩ የሆነ ኮሚኒኬሽን። ጥሩ የሆነ ኮሚኒኬሽን ስንል ብዙ ጊዜ የሆነ ማውራት የሚችል ከሰዎች ጋር ሁሉ ሀይ ሀይ ሰላም ነው ምናምን እያለ የሚወክብ መግባባት የሚችል አይነት ሰውን ብቻ አድርገን ስላለን ያ ብቻ አይደለም። እሱም አንዱ ፓርት ኦፍ ኮሚኒኬሽን ነው። ከሰዎች ጋር ጥሩ የሆነ መግባባት መፍጠር ግን፣ እንደው ይሄ ኮሚኒኬሽን የምንለው ነገር ዝም ብሎ ሰላም ከመባባል ከመግባባት፣ ሆነ ነገር ከማውራት በዘለለ አንዱ ሌላኛውን መረዳትን በጣም ይፈልጋል። እና የምትረዳ አይነት ወንድ ከሆንክ አንተን አለማክበር አይቻልም። የምትወደው ብቻ ሳይሆን ሴት ልጅ የምታከብረውም ወንድ የሚረዳት ጥሩ የሆነ መግባባት ችሎታ ያለው ወንድ። አምስተኛ ጥሩ የሆነ የጊዜ አጠቃቀም ያለው ወንድ። ያው ሰው ውሎን ይመስላል አይደለም፣ ውሏችን ጊዜያችንን የምንሰጣቸው ሰዎች፣ ቦታዎች፣ ነገሮች እኛን በብዙ ይቀርጹናል። አሁን ያለንበት ላይ ያለነው ቦታ በሰጠናቸው ሰዎች፣ ነገሮች ነው አይደለም። ለትምህርት ጊዜ ከሰጠን የሆነ ቦታ ላይ እንገኛለን። ለስራችን ጊዜ ከሰጠን የሆነ ቦታ ላይ እንገኛለን። ከማይሆኑ ሰዎች ጋር ከዋልን የማይሆን ፐርሶናሊቲን ይዘን እንገኛለን። አይደለም ስለዚህ ሴት ልጅ በደንብ የምታከብረው ወንድ መውደድ ብቻ ሳይሆን የምታከብረው ወንድ፣ ሌሎች ሰዎችም በደንብ በደንብ የሚያከብሩት ወንድ ውሎውን ማኔጅ ማድረግ የሚችል ነው። ጊዜውን ማኔጅ ማድረግ የሚችል ነው። የት መቼ መገኘት እንዳለበት የሚያውቅ ነው። እማይበዛ የሆነ ቦታ ላይ በቃ ተወደድኩኝ ተሳቀልኝ ብሎ እማይበዛ፣ የሆነ ትሪት ሚስትሪት በሚደረግበት ቦታ የማያከብሩት ሰዎች ጋር የማይገኝ ለራሱ ያለው ዋጋ በጊዜው የሚያሳይ ማለት ነው። ጊዜውን መስጠት ያለበትን ነገር አሳምሮ የሚያውቅ ከስራውም፣ ከቤተሰቡም፣ ከጓደኛዎቹም ለፍቅርም ጊዜውን የሚሰጥ ለእያንዳንዱ ነገር ማመቻቸት የሚችል ወንድ ይሄ ወንድ እንቁ ወንድ ነው። በጣም ብዙ ሰዎች እዚህ ላይ ፌል ያደርጋሉ። ፍቅር ውስጥ ሲገቡ ሌሎች ነገሮችን ሁሉ እርግፍ አድርገው ትተው ስራቸው ሊበላሽ ይችላል። ስራቸው ላይ በጣም ፎከስ ከማድረጋቸው የተነሳ ደግሞ ለፍቅር የሚሆን ጊዜ አትተው እዚህ ጋር የሚሻክር ነገር ይኖራል እና ወንድ ልጅ ይሄንን ማኔጅ ማድረግ የሚችል ወንድ ልጅ በጣም የሚከበር በጣም የሚወደድ ነው። ቅድም ከነገርኳችሁ ለራሱ ካለው ዋጋ አንፃር ሌሎች የማይመጥኑት ቦታዎች ላይ አለመገኘት እንዳለ ሆኖ ይህንን ደግሞ ማኔጅ ማድረግ ለማን መቼ ጊዜ ልስጥ፣ ጥሩም ነገሮች ሆነው መልካም ነገሮችም ሆኖ ስራ መልካም ነገር ነው። ቤተሰብ መልካም ነገር ነው። ፍቅር መልካም ነገር ነው። መንፈሳዊ ህይወት አለ እነዚህን ደግሞ ማመቻቸት ባለመቻል ከአንዱ የመጉደል ነገር ይኖራል እና ይህንንም ደግሞ በትክክል ማኔጅ ማድረግ የሚችል ወንድ ልጅ አለመከበር አይችልም የእውነት ሁሉም ሰዎች የሚያከብሩት ወንድ ነው። ሴት ልጅም ደግሞ ከመውደድ በተጨማሪ በጣም የምታከብረው ወንድ ነው። ስድስተኛ ላይ ደርሰናል። የስሜት ቁጥጥር ወይም ደግሞ ኢሞሽናል ኮንትሮል የምንለው ማለት ነው። ይሄ በጣም ወሳኝ ነገር ነው፣ በተለይ ለወንድ ልጅ። ይህንን ነገር ማድረግ ከቻለ በቃ ብዙ ነገሮች ቀላል ነው የሚሆኑለት። ስሜቱን ማኔጅ ማድረግ ከቻለ ከሰዎች ጋር በሚያወራበት ጊዜ ጥሩ የሆነ ሰከን ብሎ ተረጋግቶ ማውራት ከቻለ በጣም ብዙ የሚያናድዱ ነገሮች ስላሉ ወንዶች ለስሜታዊነት በጣም ቅርብ ስለሆናችሁ ይህንን ማኔጅ ማድረግ መቻል በየእለት ተዕለት ህይወት ላይ ብዙ ነገሮችን እንድታተርፉ ያደርጋችኋል፣ እንድትከበሩም ያደርጋችኋል። ዝም ብሎ ቁጭ ብሎ የነበረ ሰውዬ እኮ በቃ ምን ከመቼው እንዴት እንደሚቀየር፣ እንዴት ኢሞሽናል እንደሚሆን፣ እንዴት ፀብ ውስጥ እንደሚገባ በቃ ግርም ነው የሚለው ከመቀስበት ማለት ነው። ትራንስፖርት ላይ ስንሄድ፣ መንገድ ላይ ስንሄድ የምናያቸው ብዙ ነገሮች አሉና። ያንን መቆጣጠር መቻል ያልፋል ብሎ ማሰብ በቃ ያችን የንዴት ስሜት ያችን እንደዚህ አድርገህ የምትል ስሜት መቆጣጠር መቻል ዝም በይ ማለት መቻል ያችን ስሜት በጣም ትልቅ ነገር ነው። በጣም ሰዎች ንዴት አይሰማቸውም ማለት አይደለም፣ ቁጣ አይሰማቸውም ማለት አይደለም። ግን ያንን ደግሞ የመቆጣጠርን ልማድ ያዳብራሉ። ያንን ያዳበሩ ሰዎች ስኬታማ ይሆናሉ። በሴቶችም፣ በሌሎች በሁሉም ሰዎች የተከበሩ ሰዎች ይሆናሉ። ከሰዎች ጋር ተጫጭሆ ማውራት፣ መደባደብ ምናምን እኮ የሚያስከብር ነገር አይደለም ማለት። ኢሞሽናል መሆን አስከብሮ አያውቅም። ስለዚህ በተቻለ መጠን ስሜትን ማኔጅ ማድረግን ተለማመድ። በጣም የሚያናድድ ነገር ሊፈጠር ይችላል። ሰዎች የሚያወሩት ነገር ሊያበሳጭህ ይችላል ያንን ስሜት ይሄ እንድትናደድ የሆነ ነገር ሪያክት እንድታደርግ የሚያደርግን አካልህን ለማዘዝ የሚፈልገውን ስሜት አቅም ማሳጣት ማለት ነው፣ ኢሞሽንን ኮንትሮል ማድረግ ማለት ስለዚህ ያንን ፕራክቲስ አድርግ። ያንን ማድረግ ከቻልክ ስሜትህን መቆጣጠር ከቻልክ፣ ስሜትህን ማዘዝ ከቻልክ፣ አንተ አይሆንም እያልክ መከልከል ከቻልክ፣ ያልሆኑ ነገሮችን እንድታደርግ እንዳያደርግህ ማዘዝ ከቻልክ፣ አንተ በጣም የምትከበር ወንድ ነህ ማለት ነው። ሴት ልጅም በጣም የምታከብረው ከመውደድ በላይ ማለት ነው። ትልቅ ቦታ የምትሰጠው ወንድ ስሜቱን ማኔጅ ማድረግን የሚያውቅበት ወንድ። ሰባተኛ ገንዘብን ማኔጅ የማድረግ ብቃት ያው ገንዘብ ከሰራ በኋላ ገንዘብን ካገኘ በኋላ እንዴት አድርገህ ማኔጅ እንደምታደርገው አለማወቅ ብዙ ነገሮችን ያሳጥሃል። ምን ላይ መቼ በምን ሁኔታ ማዋል እንዳለብህ አለማወቅ ብዙ ነገሮችን ብዙ ነገሮችን ያሳጣሃል። ያው ሴት ልጅ እዚህ ጋር የምታግዝ የምትረዳ ነገር ይኖራል፣ ግን አንተ ደግሞ በመጀመሪያ ራስ ላይ የሆነ የሰራኸው መሰረት ሊኖርህ ይገባል። ገንዘብህን በማይሆኑ ነገሮች የምታጠፋ ገንዘብህን የምታባክን አይነት ሰው ሆንክ፣ ትንሽ አስቸጋሪ ነው እንኳን ሴት ልጅ ሌሎችን በዙሪያ ያሉ ጓደኞችህ እንኳን አብረሃቸው ገንዘብን የምታጠፋው ጓደኞችህ እንኳን አያከብሩህም፣ እውነቱን ስንነጋገር። ስለዚህ በተቻለ አቅም የገንዘብ አጠቃቀምህ ላይ ማየት ያሉብህን ቪዲዮዎች ማንበብ ያለብህን ነገር አንበብ። እንዴት አድርጌ ያለኝን ገንዘብ ማኔጅ ማድረግ አለብኝ እንዴት አድርጌ መጠቀም አለብኝ የሚለውን ነገር ራስህን በደንብ አድርገ ማስተማር ይኖርብሃል። ይሄ እዚህ ምድር ላይ ስትኖር እንግዲህ የሚኖር የምታገኘው ትልቁ እውቀት ነው። ምክንያቱም ገንዘብ በጣም ያስፈልገናል። የምናገኘውን ገንዘብ ደግሞ በአግባቡ መጠቀም በጣም ትልቅ ነገር ነው። ስለዚህ ስለ ገንዘብ ያለህን ነገር በደንብ አድርገ ለማስፋት ሞክር። ገንዘብ ላይ ጥሩ የሆነ እውቀት ሲኖር፣ ገንዘብን ጥሩ አድርገ መያዝ የምትችል ወንድ ስትሆን ትከበራለህ። ሁሉም ሰው ሁሉም ሰው ማለት ይቻላል ያከብራል። ሴት ልጅም ያው ነገ ህይወት አይደለ ትዳር አይደለ የምታስበው እዛ ትዳር ላይ ገንዘብን ጥሩ አድርጎ መያዝ ከማይችል ሰው ጋር መግባት በጣም ይከብዳታል። ልትወድ ትችላለች ግን የማክበሩ ነገር ትንሽ ከባድ ይሆናል። ስለዚህ ገንዘብን ጥሩ አድርጋ የምትይዝ ከሆነ ሴት ልጅ መውደድ ብቻ ሳይሆን ታከብረሃለች። ስምንተኛ ንጹህ መሆን ንጹህ መሆን ስንል የግል ንጽህናን መጠበቅ እንዳለ ሆኖ እኔ ግን እዚህ አሁን ልላችሁ የፈለግኩት ንጽህና የውስጥ ንጽህና ነው። ታማኝ መሆን፣ ከሰዎች ጋር ባለ ግንኙነት ታማኝ መሆን፣ ግልጽ መሆን፣ የሆነ የሚመጣብህ ተጠያቂነት እንዳለ ማወቅ ይሄ በ በጣም ትልቅ ነገር ነው። በቃ ታማኝ መሆን ሆነ እስቲ የምንለው ማለት ነው ስራ ቦታ ላይ ሊሆን ይችላል። ታማኝ ሆነ የተሰጠ ገንዘብ ሊሆን ይችላል። የተሰጠ ኃላፊነት ሊሆን ይችላል። ለህሊናህ ብለህ ያንን ማድረግ ለህሊና ብለ ያንን ማከናወን ሰው ባያይ እግዚአብሔር እንደሚያይ አውቀህ ንጹህ መሆን ታማኝ መሆን ይሄ በጣም የሚያስከብርህ ነገር ነው። በእውነት አሁን ያለንበት ጊዜ ላይ በቃ በጣም መጥፎ ነገሮች ከመብዛታቸው የተነሳ እነዚህ በጣም ጥሩ የምንላቸው መሰረታዊ የምንላቸው ነገሮች ወደኋላ እየተተዉ ይመስላሉ። ግን መቼም ቢሆን የማይቀሩ መቼም ቢሆን የማይለወጡ ምክንያቱም ምንጩ ራሱ ከፈጣሪ ስለሆኑ የማይቀየሩ የእውነት የትክክል መለኪያ መመዘኛዎች ናቸው። እና ይሄ ሌላኛው የሚያስከብርህ ከመውደድ በተጨማሪ እንድትከበር የሚያደርግህ ትልቅ ነገር ነው ታማኝነት ማለት ነው። ስለዚህ ንጹህን ንጽህና ይኑ የውስጥ ንጽህና ይኑርህ፣ ለራስ ስትል ታማኝ ሁን። ታማኝ የሆነ ወንድ እንደዚህ በዝና የሚነገርለት ወንድ ነው እና ያንን ወንድ ደግሞ ሴት ልጅ ከመውደድ በተጨማሪ ታከብሯለች። እንድታከብረው የሚያስገድዳት ነገር ነው ታማኝነት። ታማኝ የሆነን ወንድ ማንኛውም ሰው ያከብሯል። ስለዚህ በጣም ትልቅ ኳሊቲ ነው። ዘጠነኛ የሚያስተውል የሚያስተውልና የሚያውቅ ወንድ እውቀት ያለው ወንድ በብዙ ነገሮች ላይ ማውራት የሚችል ብዙ ነገሮችን የሚያውቅና የሚያስተውል ወንድ ሴቶች የሚያከብሩት ሌላኛው ወንድ ኳሊቲ ነው ማለት ነው። አሁን ላይ ስላለ ጀነራል የሆኑ ሀሳቦች ጀነራል የሆኑ መረጃዎች ሊሆን ይችላሉ ስለ ቢዝነስ ሊሆን ይችላል ስለ በቃ አደለ አደለ የሚወሩ በዕለት ተዕለት ህይወታችን ውስጥ የሚያጋጥሙ ነገሮች አሉ አይደለም። በቃ ስንኖር የምንሰማቸው ነገሮች ስለነዛ ነገሮች ጄኔራል የሆነ ሀሳብ መስጠት የሚችል እውቀት ያለው ሰው በጣም የሚከበር ወንድ ነው። ምክንያቱም አሁን የምንኖርበት ዓለም ላይ ምን እየተከናወነ እንደሆነ አለማወቅ ትንሽ ወደኋላ የሚያስቀር እና እንዳትከበር የሚያደርግ ነገር ነው። አስሎን ጋስ አክሰስ ካለ ድረስ በተቻለ መጠን ብዙዎቻችሁ ወንዶች እዚህ ላይ እንኳን ችግር ያለባቸው አይመስለኝም አብዛኛውን ጊዜ ወንዶች ስለብዙ ነገር ያውቃሉ ስለብዙ ነገር ማውራት ይችላሉ፣ ቫራይቲ ኦፍ አይዲያስ ያንሸራሽራሉ። መስማት አቅማችሁን ጥሩ ስለሆነ ስለምታነቡም ጭምር ማለት ነው። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። አሁን አለም ላይ ምን እየተካሄደ እንደሆነ፣ በእለት ተለት ህይወት ውስጥ የሚያጋጥሙ ነገሮች ሲወሩ አንስቶ ሀሳብ መስጠት መቻል ሌላኛው የሚያስከብር ነገር ነው። እውቀት ማለት ነው። ከዚሁ ጋር ደግሞ ተያይዞ ማስተዋል፣ ችግሮች ሲፈጠሩ የመፍታት ጥበብ ይህን እንደዚህ ብታደርግ ይህን እንደዚህ ይሆን የሚላት ሀሳብ የሚሰጣት መፍትሄ የሚሰጣትን ወንድ ሴት ልጅ መውደድ ብቻ ሳይሆን በደንብ አድርጋ ታከብረዋለች። ይሄ የሚያስከብር ነገር ነው። አስተዋይ መሆንና እውቀት መኖር ማለት ነው። በመጨረሻም አስረኛ ደረጃ ላይ ያስቀመጥኩላችሁ በጣም አስፈላጊ የሆነው ህግ ምንድን ነው? አመስጋኝና የሚያደንቅ ወንድ። እንደዚህ አይነት ወንድ በጣም ይከበራል፣ ባለው ነገር የሚያመሰግን። አማራሪ የሆኑ ወንዶች አሉ። ማንም አያከብራቸውም። እንደዚህ ቢሆኑ፣ እንደዚህ ስላልሆነ፣ እንደዚህ ሆኖ፣ እንደዚህ በቃ ሁሉ ጊዜ የሚያማርሩ ወንዶች አሉእና እነዚህ አይነት ወንዶች አይከበሩም። ከማማረር የሚገኝ ነገር የለም። እዚች ምድር ላይ የመጣ ነው የሆነ ነገር ሰጥተን የሆነ ነገር ለመቀበል ነው። የምንሰጠው ነገር ላይ ነው ፎከስ ማድረግ ያለብን። የምንሰጠውን ነገር ስናገኝ የምንሰጠው ነገር ላይ አድምተን ስንሰራ የምናገኘው ደግሞ ሪዋርድ አለ። በቃ እዚህ ምድር ላይ ምንም ሳንሰጥ መኖር አንችልም። ያንን አምነን መቀበል አለብን። እና በነገሮች እያማረሩ እንደዚህ ለምን አልሆነም እኛ አሁን እኛ ጋር ማድረግ ያለብን እኛ ጋር የሚጠበቅብንን ነገር ስትተን ውጤቱን ነው የምንፈልገው። ውጤቱ አልመጣም ብለን ነው የምናማረረው። እና የሚያማረር ወንድ የሚከበር አይነት ወንድ አይደለም። ሊወደድ ይችላል ግን የሚከበር ወንድ አይደለም። እና አታማርፍ የሚያመሰግን ይልቁኑ ደግሞ የሚያደንቅ ያለውን ነገር ያለውን ነገር የሚመለከት እኔ እኮ ይህ አለኝ ዋው፣ ሲገርም ዛሬ አለሁ፣ በህይወት አለው እያለ የሚያመሰግን ለእያንዳንዱ ጥቃቅን ነገሮች ክሬዲት የሚሰጥና የሚያመሰግን ወንድ በብዙ በብዙ የሚከበር ወንድ ነው። ከዚሁ ጋር በተያያዘ ደግሞ የሚያደንቅ ወንድ ክሬዲት የሚሰጥ ወንድ ለተደረገለት ነገር ሊሆን ይችላል ላደረገችልህ ነገር ሊሆን ይችላል ክሬዲት የምትሰጠው እያየ ሊሆን ይችላል የምታደንቀው ጥረቶቿ እንደዚህ ማድረግሽ ደስ ሲል እንደዚህ ደስ ሲል እያልክ የምታደንቃት የምትመለከት ይሄ የማድነቅ ልብ ያለው አለ። እንደዚህ አይነት ወንድ ከሆንክ ጥሩ ነገሮችን ማየት አንዳንድ ሰው ያ ልብ የለውም። በቃ ሁሉ ጊዜ ሰውን እንደዚህ ሲያይ በቃ ኔጌቲቭ ነገሮ ብቻ ነው የሚታየው። በቃ ለመተቸት አቃቂር ለማውጣት ብሎ እንትን የሚላለ ማይንድ ሴቱ በዛ የተገነባ አይነት ሰው አለ እና አንተ ግን ከዛ ተቃራኒ ከሆን በጣም ትከበራለ። የማድነቅ ልብ ስታይ በቃ መንገድ ላይ ጥሩ ነገሮችን የምታነሳ ጥሩ ነገሮችን ብቻ የሚታዩ እርግጥ ነው መጥፎ ነገሮች ምንም አይታዩህም ማለት ሳይሆን ቦታ አትሰጣቸውም። አውጥተ የምትናገረው መልካም መልካም የሆነውን ነገር ነው። ስለዚህ እንደዚህ አይነት ልብ ካለ በጣም የምትከበር ወንድ ነው ማለት ነው። ከመውደድ በተጨማሪ ሴት ልጅ የምታከበው ወንድ እነዚህ አስር ነገሮች ያሉት ወንድ ነው። እስኪ እናንተ ምን ታስባላችሁ? ስንት አገኛችሁ? አሁን እንግዲህ ቪዲዮን ተመልክታችሁ ጨርሳችኋል። መጀመሪያ ላይ እየሰጣችሁት ስለራሳችሁ የሰጣችሁት ግምት አለ። እስኪ አሁን ደግሞ መጨረሻ ላይ ስንት እንዳገኛችሁ ከአስር ኮመንት ላይ ሐሳባችሁን አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደተማራችሁበት ቁም ነገር እንዳገኛችሁበት አልጠራጠርም። እዚህ ድረስ መታችሁ ዋው ናፊ የዛሬው ቪዲዮ ደግሞ አንደኛ ነው እያላችሁ ግን ደግሞ ላይክ አላደረጋችሁት ብቃሽ፣ ችግር የለውም አሁን አድርጉት። በጣም አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው